በትላንትና ዕለት ጠቅላይ ሚኒስትር አብይ አህመድ የናይጄሪያው ምክትል ፕሬዝደንት ካሽም ሼቲማን የክልል ርዕሳነ መስተዳድሮች፣ የሁለቱ ከተማ አስተዳደር ከንቲባዎች፣ እንዲሁም ሚኒስትሮች በተገኙበት በአዲስ አበባ የወንዝ ዳር ዳርቻ ልማት የችግኝ ተከላ መርሃ ግብር ተካሂዷል። በመርሃ ግብሩ የተገኙት የክልል ርዕሳነ መስተዳደሮች እንዳሉት የአረንጓዴ አሻራ ዜጎች በተደመረ አቅም ኢትዮጵያን ለመለወጥ በጋራ የቆሙበት ሀገራዊ የልማት አጀንዳ መሆኑን አብራርተዋል። የኦሮሚያ ክልል ፕሬዚደንት ሽመልስ አብዲሳ በክልሉ በየዓመቱ በሚሊዮን የሚቆጠሩ ዜጎች በመርሃ ግብሩ የነቃ ተሳትፎ እያደረጉ እንደሆነ ገልጸዋል። ቡሃወኒ ቀበተማ ዱፈኒ በተጨባጭ ከተገኙ ውጤቶች አንዱና ዋናው ለጎርፍ ተጋልጠው የተጎዱ መሬቶች መልሰው እንዲያገግሙ ተደርጓል። በዚህ ረገድ ትልቅ ለውጥ ነው የመጣው። ሁለተኛው የአየር ሁኔታው እየተሻሻለ መጥቷል። ከዝናብ አንጻር ጥሩ ነው። ሦስተኛው አትክልትና ፍራፍሬ በስፋት ለምቶ ለውጭ ገበያ እስከ ማቅረብ ተደርሷል። ክልላችንም ብሎም ሀገር ከዚህ እየተጠቀሙ ነው። ከግብርና ስራ ጎን ለጎን ሁሉም ሕዝብ ወጥቶ በችግኝ ተከላው መሳተፍ ይኖርበታል። ከዚህ አንጻር ትልቅ ውጤት እንጠብቃለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ሌተናል ጀነራል ታደሰ ወረደ በበኩላቸው በሀገር አቀፍ ደረጃ በአረንጓዴ አሻራ መርሃ ግብር በርካታ ህዝብን በማሳተፍ ለውጥ ማምጣት መቻሉን ተናግረዋል። መርሃ ግብሩም ዘርፈ ብዙ ፋይዳ እንዳለው ጠቅሰው በትግራይ ክልል ሐምሌ 20 ቀን 2017 ዓ ም በይፋ እንደሚጀመር ጠቁመዋል። በስፋት በካምፔን መልክ በአንዴ በሚሊዮኖች በሚተገሩበት ወቅት ፋይዳው ትልቅ ነው የሚያ ቀደም ብሎም የተጀመረ አሁንም እየተጠናከረ ሄ ያለ ነውና በትግራይ ሐምሌ ሀያ ነው ኦፊሻል የሚጀመረው። ሰባ ሚሊዮን ችግኞች ናቸው እስካሁን ድረስ ለተክል ዝግጁ የሆኑት። በአጠቃላይ ዝግጅቱ ካለው ሁኔታ አንጻር ሲታይ ቆንጆ ነው። የአረንጓዴ አሻራ መርሃ ግብር የተለያዩ የፍራፍሬ አይነቶች በሀገር አቀፍ ደረጃ ማስፋት ያስቻለ መሆኑን የተናገሩት ደግሞ የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳደር አሻድሊ ሀሰን ናቸው። አረንጓዴ አሻራ ከጀመርን በሀገራችን ትልቅ ዲፓርቸር እየተመዘገበ ነው ያለው። በቡና ምርትም ትልቅ ውጤት እየተገኘ ነው ያለው። ከዚህ በፊትም ያልተለመዱ ፍራፍሬዎች በሀገራችን ተተክሎ ለሀገራችን ፍጆታ ባለፈ ኤክስፖርት እየተደረገ ነው ያለው። ይሄ ትልቅ ስኬት ነው። ስለዚህ እንደ ሀገር በሁሉም ክልሎች ያለምንም አይነት ልዩነት እየተሰራ ያለ ስራ ነው ተደርጎ የሚወሰደው እንደ ቤኒሻንጉል ጉሙዝ ክልል ቤኒሻንጉል ጉሙዝ ክልል በአባይ ተፋሰስ ውስጥ የሚገኝ አካባቢ ነው የሚገኝ ክልል ነው። ታላቁ ሕዳሴ ግድብ የሚገነባበት ነው። በየአመቱ በሚሊዮኖች አሁን በዚህ አመት ከ75 ሚሊዮን ችግር ችግኝ በላይ ተዘጋጅተን እንተክላለን ማለት ነው። ሁሉም ክልሎች ለዘንድሮው የአረንጓዴ አሻራ ስኬታማነት የተሻለ ዝግጅት ማድረጋቸው ተገልጿል። መረጃው የኢትዮጵያ ዜና አገልግሎት ነው።